ላሚዲያ ላይ ከምር አረቄ እየጠጣች እያጨሰች ኢና ሊላሂ ሲጋራ ወኢና ኢለይሂ ራጅዑን። አላህ ሱብሓነሁ ወተዓላ አስካሪ መጠጥን ረግመዋል። አስካሪ መጠጥ የሚጠምቁ ሰዎችን ረግመዋል፣ የሚያስጠምቁትንም ረግመዋል፣ የሚጠጡ ሰዎችንም ከምር የሚሸከሙ ሰዎችም አላሁ አክበር። እነዚህ በፎቶ ላይ የምትመለከቷቸው የደቡብ ኮሪያ የጦር መኮንኖች እና ብዛት ያላቸው ወታደሮች ወደ እስልምና ገብተዋል። ተግባር ከመራቢያውን እየተከተለን እያመጣን ያለ ነው። የፍቅረኛሞች ቀን፣ የእናቶች ቀን፣ የምን ቀን ያየሽ ቀን ሁሉ አለብን። ዛሬ ዱዓ በምናደርግበት ሰዓት መርሳት የሌለብንን

ይላችሁ ሁላችንም መርሳት የሌለብን ሶስት ዱዓዎች እንሻአላህ በጋራ እንመልከት። ዛሬ ዱዓ በምናደርግበት ሰዓት መርሳት የሌለብንን ሶስት ዱዓዎችን ነግራችኋለሁ። የምነግራችሁ በአረብኛው ነው። ትርጉሙን በኮመን ጽፍላችኋለሁ። ሙሉን ያደመጠ ደግሞ ፍቃደኛ ከሆነ መጨረሻ ላይ የምጠይቃችሁ አንድ ነገር አለ። ዱዓዎቹም የመጀመሪያው አላሁመ ኢኒ አስአሉከ ሁስነል ኻቲማ፣ ሁለተኛው

ወአለይኩም አሰላም ወረመቱላ ወበረካቱ ማሻ ማሻላ እንሻላ አላህ ሀጃህን በሙሉ ያሳካልህ ወንድሜ ማለት ነው የሁላችንም ሀጃ አላህ ያሳካልን እነዚህን ሶስት ዱዎች ማለት አለብን መሸምደድ አለብን እነሱን በአማረኛ እኔ ልንገራችሁ ማለት ነው የመጀመሪያው ዱ ደግሞ አላህ ወይ እጠይቀህለው የማረን መጨረሻ ላል አላህ የሁላችንም መጨረሻ ያሳምርን ሁለተኛው ዱ ደግሞ አላህ ወይ እጠይቀለው ከሞት በፊት ጥረት ያለንን ተውበትን እንግዲህ ንጹህ የሆነ ተውበት ማለት ነው። ስለዚህ እንሻላህ አላህ ተጸጽተን ከልባችን ተጽተን አላህን ተውበት የምንጠይቅ ሰዎች አድርገን በሶስተኛው ደግሞ ቀልቦችን የምትገለባብጥ ጌታ ሆይ የኛን ቀልብ ደግሞ በዲን ላይ አቆይልን፣ በዲን ላይ አጠንክርልን የሚል ነው። እንሻላህ ሁላችንም ሴፍ እናድርገው። ለማተወዳለው ወደ ሌላኛው ቪዲ አልፍላቸው። አላሁ አክበር እነዚህ በፎቶ ላይ የምትመለከቷቸው የደቡብ ኮሪያ የጦር መኮንኖችና ብዛት ያላቸው ወታደሮች ወደ እስልምና ገብተዋል ወደ እስልምና የገቡበት ድንቅ ታሪክና በምን ምክንያት ወደ እስልምና እንደገቡ ድንቅ ታሪክ ነው እስከ መጨረሻው ኮፒሊንግ ሼር ፖስት እያደርጋችሁ ተከታተሉ በቅርብ ጊዜ ነበረ ኢራቅ እጅግ በጣም አለመረጋጋትና የእርስ በርስ ጦርነት ውስጥ ገብታ የነበረው በዚህም አጋጣሚ የደቡብ ኮሪያ ወታደሮች ከአራት ሺህ በላይ መንግስታቸው አዟቸው ወደዚህ ሀገር ለግዳጅ ይሄዳሉ። ሱብሃነላ እነዚህ ወታደሮች ደግሞ የሙስሊሞችን ስነምግባር ሙስሊሞች እንዴት ጌታቸው እንደሚገዙ፣ እንዴት እንደሚከባበሩ፣ እንዴት አላህን እንደሚገዙ፣ እንዴት ሰላት እንደሚሰግዱ ሁሉንም ነገር ካዩ በኋላ በእስልምና ፍቅር ይወድቃሉ። ታዲያ በቅርብ ወደ ሀገራቸው ተመልሰው ነበርና ከዛ ውስጥ ከአርባ በላዩ የጦር መኮንኖች እጅግ በጣም ትላልቅ ስልጣን ያላቸው እና ወታደሮች ሁሉም በመነጋገር ወደ እስልምና ሻሃዳን ይዘው መግባት ችለዋል። ከዚህም በተጨማሪ ብዙ ጓደኞቻቸው እንደነሱ ሙስሊም መሆን ይፈልጋሉ። ይህም የሆነው በሙስሊሞች ስነ ምግባር ነው። ይህ ቪዲዮ በደንብ ኮፒሊንግ ሸሪ ፖስት እያደረጋችሁ ኮሜንቱን በተክቢራ አሸብርቆት በደንብ ሼር ይደረግ። አክበር አላሁ አክበር አላሁ አክበር። ሱብሃነ አላህ እንግዲህ ብዙ ሰዎች በእስልምና እየተማረኩ እስልምናን እየተቀላቀሉ ያለበት እነዚህ የኮሪያ ወታደሮች የጦር መኮንኖች ደግሞ በስተ መጨረሻ እስልምናን ተቀላቀለዋል ሱብሃናላ የእስልምናን አስተምሮት እንዲሁም ደግሞ ስነ ምግባራቸው ትህትናቸውም ገብቷቸው አስበህ እናቸውን አይተው ነው እንግዲህ ወደ መስለም ደረጃ የደረሱት። አላህ ሁላቸውንም እንግዲህ አላህ ሂዳያ ይስጣቸው ኢንሻአላህ። በጣም እጅግ ደስ የሚል ነው። ማሻአላህ በሉ። ወደ ሌላኛው ቪዲዮ አልፍ። እንግዲህ በትናንትና ዕለት የእናቶች ቀን እየተባለ በዓለም ላይ እየተከበረ ያለበት ሁኔታ ነው። ነገር ግን አንዳንድ እህቶች እንዲሁም ወንድሞች እንደዚህ አይነት ተግባር ውስጥ ቻል እንደ ቻሌንጅም ጭምር እየተቀላቀሉ ያለበት ሁኔታ ነው። እስኪ በጋራ እንመልከት፣ ሀሳብ እንሰጥበታለን።

ስጦታማለች አሚን፣ አሚን። እዚህ ቢያበላ ልጅ የቢያበላ ትዳር አሚን። ጥፋ ያለው አሚን። መድቦትስ ከሚከፈት ቤት ከርዝቁ ጋር አሚን። መንታ መንታውን አሚን። አንቺ ደግሞ በር መዝጊያ የሆነ ትዳር አሚን። እኔ መሰለው አሚን። ስለ ትዳር ሲባል ቀረበች። ያ ፍቅራቸው ደስ ይላል። ማሻለው አላ የእናታቸውን እድሜ ያርዝምልን የሁላችን እናንተንም፣ አላ እንግዲህ ቤተሰቦቻችን ረዥም እድሜ ሀያት እንመኛለን እንፈልጋለን። ነገር ግን ይሄ ተግባር ከመራቢያውን እየተከተለን እያመጣን ያለ ነው። የፍቅረኛ ሞሽ ቀን፣ የእናቶች ቀን፣ የምን ቀን፣ የአየዎች ቀን ሁሉ አለ። በነገራችን የአየዎች ቀን ባለፈው ነው እየተከበ ሜ ስምንት ምናን አካባቢ ከአምስት ቀን በፊት ነው። እንደዚህ አይነት ነገራቶች እየተከሰተ ነው። ያንን ትሬንድ እየተከተለን እኛም ደግሞ እስልምና የማያዘውን ተግባር እያመጣን ሚዲያ ላይ ፖስት፣ በዚህ ደረጃ ኒቃብ ለብሳለች ከእናቷ ጋር የእናቶች ቀን ብላ ኬክ ምናምን። በእናቶች ቀን ብቻ ነው እንደ እናታችሁ የምታስደስቱት? በሌላ ቀን እኮ ማስደስት ትችላላችሁ፣ ያጅማ ስጦታን መስጠት ትችላላችሁ። እናታችሁን ባገኛችሁ ቁጥር ማስደሰት አለባችሁ። ይህ ግዴታችሁ ነው፣ ግዴታችንም ጭምር ነው። ራቢዋን እየተመለከትን ዓለም ላይ የተሰሩ ተግባሮቶችን ወደ እኛ ቀይረን ለመስራት እንሞክራለን። ይሄ ከሸሪያ ወላህ አንጻር በጣም ልክ አይደለም እና እንደዚህ አይነት ተግባር የምናስፋፋ ሰዎች አላህን ልንፈራ ይገባል። ይሄ ነገር ወንጀልም ጭምር ነው። እናታችንም ባለን ቅጽበት እናስደስት። ለማት ወዳለው እንኳን ለእናቶች ቀን አደረሰች ምናምን እያሉ ሲሰሩ ነበር። ቪዲዮ ያው ለሌሎችም ጭምር ነው። በየትኛውም ቅጽበት እናታችሁን አስደስቶ ኸይር ማሻ አላህ፣ በጣም የሚወደድ በጣም ደስታ። ጀነት ከእናት እግር ስር ናት። ስለዚህ ዱአውንም አሚን ብለናል። ነገር ግን እንደዚህ አይነት ነገር በንሰራ የተሻለ ነው። በተለይ ቢጫ ብለብሶ ሌሎችን ምንድን ነው የምናስተምረው? ብዙ ነገር እኮ አሁን ይህ እንደዚህ ተከበረ ማለት በቀጣይ ደግሞ በትልቅ ነገር ነው የሚከበረ። አሁን የሀዩቲን ቪዲዮ አይታችሁታል። ያጀማ በጋራ እንመልከት። ጭራሽ እኔ በጣም ደገጥኩት ወላሂ፣ እሷ አትመስልም ጭራሽ ተመለከታችሁታል በትንሹ ቪዲዮ። ገንዘብ ነው፣ ገንዘብ አቅላችን አስቶን እርስ በእርስ እንድንጠላላ፣ በአደባባይ ወንጀል እንድንሰራ፣ እንድንገዳደል እንዲሁም ደግሞ ኧረ ገንዘብ ብዙ ነገር እያደረገ ነው። አላህ ይጠብቃል። ወንድ ትወናው ገብቷቸዋል። እንግዲህ አፍቅራ ከዛም በኋላ ሌላ ሰው ሲድሯት ምናምን እሷ አብዳ ወንድ የወንድ ካራክተር ነው ዛ የመጣችው በሶስት ተጠምዳ ጸጉሯን አሳድጋ ሲጋራ የለመጠጠች ሚዲያ ላይ ለቪዲዮ ተብሎ ማለት ነው ለትወና ተብሎ ገንዘብ ወላሂ ትልቅ ወንጀል ምን እንደሆነ ታውቃላችሁ? መመሳሰል። ሴት ናት ወንድ ሆና የወንድን ልብስ ለብሳ እንደ ወንድ ጺም አድርጋ ጸጉሯ እንደዚህ አድርጋ አጎፍራ ማለት ነው፣ ልክ እንደ ወንድ። ይሄ ማለት መመሳሰል፣ ወላሂ ትልቅ ወንጀል ነው። አላህ ይጠብቀ። ሚዲያ ላይ ሚዲያ ላይ ከምር አረቄ እየጠጣች ሲጋራ እያጨሰች፣ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህን ለብዙዎች እንግዲህ እናስተምራለን እህቶች ታናናሾች፣ ህፃናቶች አሉ ይህን የሚመለከቱ ይህን እያዩ ትወና ብለው በኋላ ለገንዘብ ብለው ገብቷቸው ቀለል አድርገው ይወስዱትና ሌላ ዓለም ውስጥ ይገባሉ። ከወጡ ደግሞ መውጣት በጣም ከባድ ነው። አሁን ላይ በጣም እያየን ከምር ከምር፣ እያስተዋወቀችም ጭምር እኮ ነው ማለት እኮ ነው። ይሄ ከእስልምና አያስወጣም። አላህ ይጠብቀን። አላህ ይጠብቀን። የምንሰራቸውን ነገራቶች ነገ የምንጸጸትበት ነገ ቀብር አለብን ብንሞት ችሊ ዛሬ ብትሞት ይህን ቪዲዮ ማን ነው የሚሰርዝላት? እና የምናፍርበትን ቪዲዮ ነገ አላህ ፊት የምንጠየቅበትን የሚያቆመን በጣም ከባባድ ወንጀሎችን በቪዲዮ አስደግፈን የምንሰራ ሰዎች አላህን እንፍራ። ሁላችንም ወንጀለኞች፣ እያንዳንዳችን ሁላችን አላህ ከበር አድርጎልን፣ አላህ ደብቆልን። ነገር ግን በአደባባይ ወንጀሎቻችን አውጥተን የምናሰጣ ሰዎች አላህን አንፈራም። ያ ጀማዓ፣ እኛ እኮ መልካም ስራ እኮ የለንም ድብቅ ወንጀል ቢኖር እንጂ ሁላችን ነው ከብታችሁ። ነገር ግን ያለንን ወንጀል ደግሞ ሱብሓነ አላህ በአደባባይ አስጥተን ሌሎች አስተግፊሩላህ አል ዓዚም። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔንም እናንተንም አላህ መጨረሻችን ያሰምርልን። አላህ ከእንደዚህ አይነት ተግባር ይጠብቀን። በጣም በጣም በጣም እጅግ የሚያስፈራ ዘመን ውስጥን ያለ ነው። እጅግ የሚያስደነግጥ ነገር ነው። ከዕለት ከለት እየተማ እያየን ያለ ነው። ሰዎች እየወጡ ይገደላሉ። ሰዎች እየወጡ ይደፈራሉ። ብዙ ተግባር ነው እየተመለከትን ያለ ነው። በእኛ ወንጀል ብዛት ዓለም እየታመሰች ነው ያለችው። የተለያዩ በደሎች ሲመጡ የራሳቸው ወንጀል እንደሆነ ሁላችንም እናውቅ ይገባል። አላብዛባችሁ የጤና ጥበቃ ሚኒስትር የነበረው ዶክተር አሚር ምናልባት እንዲቀር እስኪያደርገው ድረስ በየቤቱ በየቴሌቪዥኑ እየተሰበኩ የኸምር ማስታወቂያዎችን ተመልክተናል። ዛሬ ቢራ ፋብሪካ የምትሰራ ለቢራ ፋብሪካ ኳስ የምትጫወት ካለ ጅብሪል ዓለይሂ ሰላም መጥቶ ምን አለኝ ይላሉ ነቢዩ ሰለላሁ ዓለይሂ ወሰለም። አላህ ሱብሓነሁ ወተዓላ አስካሪ መጠጥን ረግመዋል። አስካሪ መጠጥ የሚጠምቁ ሰዎችን ረግመዋል። የሚያስጠምቁትንም ረግመዋል። የሚጠጡ ሰዎችንም ኸምር የሚሸከሙ ሰዎችም አሸክመው የሚወስዱ ሰዎችም የሚሸጡትንም፣ የሚገዙትንም፣ የሚቀዱትንም፣ የሚያስቀዱትንም እነዚህን ወደ አስር ገደማ የሚደርሱ አላህ ሱብሓነሁ ወተዓላ ረግሟቸዋል። ለሰዎች ንገራቸውን ያለው ዛሬ ቢራ ፋብሪካ የምትሰራ ካለ ለቢራ ፋብሪካ ኳስ የምትጫወት ካለ ማለት ነው። እንዲህ አይነቱ አይተናል እኮ እኔ አልጠጣሁትም። ነገር ግን ደሞዝ ነው ወስደው፣ እኔ ምን አገባኝ አይነት የግቢው ዘበኛ ነኝ ብሎ የሚያስብ አለ። እኔ ሹፌር ነኝ ስራ የለኝም ብሎ በዚህ ውስጥ የሚገባ አለ። እነዚህ ሁሉ መልዑኖች ናቸው። እነዚህ ሁሉ በሸሪአው የተረገሙ ናቸው። ኢስላም ከመጣባቸው አላማዎች ውስጥ አንዱ የሰው ልጆችን አእምሮ በዋነኝነት መጠበቅ ነው። ታዲያ አቅል ሲኖረው ነው ሰው ጥሩና መጥፎውን የሚለየው። በርካታ ሰዎች ግን አእምሯቸውን ወደሚጎዳ አቅላቸውን ወደሚያበላሽ ከአላህም የሚያጣላቸው ከሰውም አይን ወደሚጥላቸው ነገሮች ውስጥ የሸሪአውንም ትዕዛዝ የህክምናውንም የባለሙያዎችንም አንሰማም ብለው ወደ ጎን አእምሯቸውን በገዛጃቸው በገዛ እጃቸው ሲያጠፉ እንመለከታለን። ነቢያችን ሰለ አላሁ ሌ ሰለም ከቅያማ ምልክቶች ውስጥ ምን አሉ? ዕልም ይነሳል፣ መሐይምነት ይሰፍናል፣ ከምር ይጠጣል። ዜና በአደባባይ ላይ ይፋ ይሆናል ብለው ነው ነቢያችን ያስቀመጡት ኸምር በገፍ ማስታወቂያዎች ይሰሩለታል በየቴሌቪዥኑ አንድ የጤና ጥበቃ ሚኒስትር የነበረው ዶክተር አሚር ምናልባት እንዲቀር እስኪያደርገው ድረስ ቴሌቪዥኖች ላይ የሚቀርበውን አይታችሁ ከሆነ ኸምሩን ወርቃማ እንትን እየተባለ ህፃናት ልጆች ባባ ምንድን ነው ይሄ ወርቃማ ነገር እያሉ በየቤቱ በየቴሌቪዥኑ እየተሰበኩ ኸምር ምን ያህል በአገራችን ከፍተኛ ደረጃ ደርሶ እንደነበር የኸምር ማስታወቂያዎችን ተመልክተናል። በየስፖርቱ በየዜናው መሐከል የኸምር ማስታወቂያ ነበር የምንመለከተው። ኸምር የሚባለው እንደውም አገራችን አደገች የሚባለው ምናልባት ሌላ ኢንዱስትሪ የላትም በብዛት በዚህ ሰላሳ ዓመት ውስጥ ነው የማውቀው አብዛኛው የኸምር ፋብሪካ ነው የተከፈተው ማለት ይቻላል። ዛሬ በኸምር ፋብሪካ ነው ሰዎች እየተወዳደሩ ያሉት። ኸምርን ሰዎች በተለይ ከፈራው ማታ ሲገባ ኸምር ካልጠጣ በር ላይ ያለ ግሮሶሪ ጎራ ካላለ እቤቱ የማይገባበት ተጨባጭ እያየን ያለ ነው። ኸምር እንግዲህ በይፋ ይሆናል ያሉት እዚህ። ዚና ለኔ መብቴ ነው ብሎ የሚያምን ሰውና ዚና አላህ ክልክል ያደረገው ሐራም ነው ብሎ የሚያስብ ሰው ሁለቱ በሕይወት ላይ ያላቸው ነፃነት እኩል አይደለም። ዚና ሐራም ነው ብሎ ያሰበ ሰው ከሚስቱ ውጭ አይኖ ያይ። በምድር ላይ ከሚስቱ የበለጠ ቆንጆ ሴት የለም። ታቃላሽ እያንዳንዳችሁን ብጠይቃችሁ? ምድር ላይ ቆንጆዋ ሴት ማነች ብላችሁ ሚስታችሁ ነው የምትነግሩ። እኔም እንደዛ ነው የምነግራችሁ። ግልጽ ነው አይደል? ሌላዋ ሴት የኔ አይደለችም እኮ አስለን ላስባት አልችልም። ስለዚህ ጉዳይ አይደለም ማለት ነው ዜና ጉዳዩ የሆነ ሰው ግን የሆነችን ሴት አይኗን ይወዳል ሌላኛዋን ከንፈሯን ይወዳል አፍንጫዋን ደግሞ ሌላኛዋን ይወዳል። ሌላ ይባክናል ሪል ሑብ ሪል መሐባ ኖሮት እውነተኛ የሆነ ደስታን ማግኘት አይችልም። ይህ ደግሞ ተፈጥሮ ይ የአላህ ስብሓን ወተዓላ ሕግና ስርዓት በማክበር ብቻ ነው የሰው ልጅ ደስታን አግኝቶ መኖር የሚችለው። የሰማነውን የምንጠቀም ያድርገን። የተለያዩ ቪዲዮዎችን ተመልክተናል፣ የኡስታዞችን መልእክትም ተመልክተናል። እንሻአላህ አላህ ከመጥፎ ነገር ሁላችንም ይሰትረን፣ ወደ መልካም ነገር የምንጠራ፣ ወደ መልካም ነገር የምንሮጥ አላህ ያድርገን። እንሻአላህ የዛሬ ቪዲዮአችን ይመስል ነበር። ወሰላሙ አሌይኩም ወረሕመቱላህ ወበረካቱ። መልካም